ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመህ ሄዳለ ፈወሰው፣ ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው እንዳዳ ነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት ሰላሳ ስምንት ዓመት ሙሉ በተሰቃየበት ዘመን አራት እግር እያላት ጥላው ያልሄደችው ዘመዱ ማለች አልጋዎች ሰው ሁሉ ጥሎት ሲሄድ፣ እሷ ያልሄደች። በእርግጥ ምታስብ እምትሰማ አይደለችም አልጋው ግን ብቸኛ ዘመዱ ነበረችው። ስለዚህ በተራ ተሸከማት አለ የተሸከመችህን አልጋ በተራ ምን ብለ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ ማሉ ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም ተሸክመው የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን ተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት መጠጣት፣ በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትግስት ነው ያሳደጉን። ወላጆቻቸው ካደግህ በኋላ የሆነ ሰዓት ወላጆችህን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል። ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ። ልክ አለው ለሁሉም ነገር ይላል። ህፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እንኳን አባረው ታግሰው ተሸክመው የተሸከመችንም ቤተክርስቲያናችንን መሸከም ይጠብ